የካቶ ኦሎምፒክ የ2017 መርኃ ግብር መዘጋጀቱ ተገለጸ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በቀርሜሎስ ቤተጸሎት የሚዘጋጀው ካቶሊካውያንን ለማሰባሰብና ቤተ ክርስቲያን ለማሳነጽ የሚውለውን የካቶ ኦሎምፒክ የ2017 መርኃ ግብር ቤተ ክርስቲያንን ማነጽ ለሰላም በሚል መሪ ቃል እንደሚካሄድ ተገለጸ። ላለፉት ሁለት ዙሮች ሲካሄድ የነበረው የካቶ ኦሎምፒክ መርኃ ግብር በተለይም ካቶሊካውያን እርስ በርሳቸው የሚተዋወቁበትን አጋጣሚ ለመፍጠርና ለቤተ ክርስቲያን ሕንጻትም ገቢ ለማሰባሰብ የሚንቀሳቀስ መሆኑን የገቢ ማሰባሰቢያ ኃላፊ አቶ ታደለ እንደለደጀኒ ተናግረዋል። ሁለት አላማዎች ያሉት፣ አንደኛው ረዥም ጊዜ አላማ ነው። ሁለተኛው አጭር ጊዜ አላማ ነው። የአጭር ጊዜ አላማው ቤተክርስቲያናችንን ለማነጽ በሚደረገው አካሄድ የገንዘብ ማሰባሰብ ማግኛ ዘዴ ነው። በሁለተኛውና ዋነኛው አላማ ግን የካቶሊክ እምነት ተከታዮችን እርስ በእርሳቸው የሚገናኙበትን የሚተሳሰቡበትን የሚደጋገፉበትን የሚተዋወቁበትን፣ ሁለተኛው እንዲሁም ገዳማት ከገዳማት ጋር የሚተዋወቁበትን፣ ምእመናን ከገዳማት ጋር የሚተዋወቁበትን፣ ሁሉም ካቶሊካውያን፣ የካቶሊክ ድርጅቶች የካቶሊክ ድርጅቶችን አሁን አብዛኞቻችን አናቃቸው ማወቅ እንድንችል የሚረዳን ሁሉንም እንዲሳተፉ አድርገን በዛ በተሳትፎ ውስጥ ምን አይነት የካቶሊክ ድርጅት አለ? ምን አይነት የካቶሊክ እምነት ተከታይ ግለሰቦች፣ ምን አይነት ምርቶች፣ ምን አይነት እቃዎች፣ ምን አይነት ነገሮች አላቸው? እነዚህ እነዚህ ነገሮችን ካወቅን የመደጋገፉና የመተሳሰቡን እንትን ይረዳል በሚል ነው አቶ ታደለ ደጀኔ፣ የካቶ ኦሎምፒክ አድማሱን በማስፋት በሀገር አቀፍ በምስራቅ አፍሪካና ብሎም በዓለም አቀፍ ደረጃ ለመንቀሳቀስ ያለመ በመሆኑ ቤተ ክርስቲያኗ እንደ ራሷ ሀብት በመቁጠር ልትደግፈው እንደሚገባ ገልጿል። ዘንድሮ በሚያደርገው መርሃ ግብሩም በዚሁ ዓመት ከተመሰረተ 49 ዓመታትን የሚያስቆጥረው አዲስ ለሚሰራው የቀርሜሎስ ቤተ ክርስቲያን ለማሳነጽ የገቢ ማሰባሰቢያ ማድረግ ሲሆን ዓላማው ግን በዚህ የማይገደብ መሆኑ ተገልጿል። የቀርሜሎስ ቤተ ጸሎት ሕንጸት ለማከናወን ከሚያስፈልገው ገቢም 45 በመቶ መሰብሰቡን የግንባታው ሂደት ክትትልና ስራ አስፈጻሚ አቶ ብሩክ ወልደ ጊዮርጊስ ገልጿል። ገቢ ማሰባሰቢያውን ከህንፃው ዲዛይንና አካሄድ አንጻር ወደ 18-20 ሚሊዮን ብር የሚደርስ ፕሮጀክት አማውንት ያለው ሲሆን ከዛ ውስጥም ወደ 45 ፐርሰንት አካባቢ ገቢ ማሰባሰቢያውን ማግኘት ችለናል። ይህ ማለት እንደ እግዚአብሔር ፈቃድ ብዙ ነገሮችን ቃል የተገቡልንም የስራ አካሄዱም ከተጀመረ በኋላ ብዙ የሚያግዙን ተቋማትም ግለሰቦችም ስላለ ቤተክርስቲያኗን ለማነጽ ሁላችንም ካቶሊክ ቤተክርስቲያን ውስጥ ያለን ምእመን ወጣቶች ማህበሮች በሙሉ እጃቸውን እየዘረጉ ስለሆነ ይህ ጥሩ አበረታች ይመስለኛል። አዲስ የሚታነጸው የቀርሜሎስ ቤተ ክርስቲያን በ650 ካሬ ሜትር ላይ የሚያርፍ ሲሆን በሁለት አመታት ውስጥም ተገንብቶ ለማጠናቀቅ መታቀዱና ስራውም በሁለትና ሶስት ወራት የሚጀምር መሆኑን አቶ ብሩክ ወልደ ጊዮርጊስ ተናግረዋል። አሁን የምንገነባው ቤተ ክርስቲያን በሳይዝ ደረጃ ወደ 650 ካሬ ተደራራቢ ካሬ አለው፣ ቤዝመንት አለው፣ ፍሎሬሪ አለው ከዛ ሜዛናይን አለው። የማስቀደሻ ቦታዎች የሆኑ ፍሎር ኤሪያና ሜዛናይን ምእመንን የሚያስተናግዱበት ኤሪያ አለ። ከዚህ በፊት ይይዝ የነበረውን የሰው ብዛት ከሶስት እስከ አምስት እጥፍ የመያዝ ችሎታ ያለው ቤተ ክርስቲያን ነው የምንገነባው። ቤዝመንቱ ደግሞ ለጋራ አገልግሎት ለቤተ ክርስቲያን አገልግሎት የሚጠቅሙ ኤሪያ ነው የሚሆነው። ከመቶ እስከ መቶ ሀምሳ ሰው የሚይዝ የጋራ መጠቀሚያ አዳራሽና የተወሰኑ ለአገልግሎት የሚሆኑ ክፍሎችን ይይዛል። ቤተ ክርስቲያኑ በስራ ደረጃ የሁለት አመት የግንባታ ጊዜ ይኖረዋል ብለን አስበናል። ያም ማለት እግዚአብሔር ህዝቡንም ምእመኑንም ልብ ላይ ስለሚሞላ የሚሰጠንን እድል ተጠቅመን ህዝቡም ምእመኑም በራሱ ቤተ ክርስቲያንን ማነጽ እየተለማመደን የምንሄድበት፣ የካቶሊክ ቤተ ክርስቲያን ለብዙ ምእመን ለብዙ ሰዎች ለብዙ ኢትዮጵያውያን የምትተርፍ ነች። እኛ ደግሞ ለቤታችን የምንተርፍ መሆናችንን የምናሳይበት እድል ስለሆነ ይህን እድል ሁላችንም ከማርያም በረከት ለመቋደስ የምንጣጣርበት እድል ያገኘንበት ይመስለኛል። ካቶሊካውያንን ለማሰባሰብ እየሰራ የሚገኘው የካቶ ኦሎምፒክ እስካሁን ባደረገው እንቅስቃሴ ውስጥ በተለይም ከኮቪድ-19 ወረርሽኝና በአባላቱ ስራ መብዛት ምክንያት በርካታ ተግዳሮቶች ያጋጠሙት ቢሆንም በርካታ ስኬቶችም ያስመዘገበ መሆኑን የካቶ ኦሎምፒክ መስራችና በገቢ ማሰባሰቢያ እየሰራ የሚገኘው አቶ ሄኖክ አበራት ተናግሯል። ይህ አላማው ቤተ ክርስቲያንን መገንባት ብቻ አልነበረም። ካቶ ኦሎምፒክ ካቶሊኮችን የሚያሰባስብ አመታዊ አንዋል የሆነ ፕሮግራም እንዲሆን ነው። ሲያሰባስብ ደግሞ በንግድ በስፖርት እንዲሁም በመንፈሳዊ አገልግሎት እንዲጠቅም ነው ይህንን የታሰበው። ስለዚህ ሆኖም ግን እነዚህ አይነት ችግሮች ቢያጋጥሙትም እንደዚህ አይነት እክል ቢኖረውም በሁለት ኢቨንት ብቻ ስምንት ሺህ ሰው በላይ መጎብኘት የቻለው ፕሮግራም አዘጋጅተናል። በሁለቱ ኢቨንቶች ከሰባ በላይ ነጋዴዎች የተሳተፉበት ፕሮግራም አዘጋጅተናል። እንዲሁም ከሀያ በላይ የቁምስና ገዳማውያን እንዲሁም ማህበራት በስፖርት ኩነቶች ላይ ተሳትፈዋል። በገንዘብ ረገድ በዚህ ሁለት ኢቨንት ከ2.3 ሚሊዮን ብር በላይ መሰብሰብ ተችሏል። በካቶሊካውያን መካከል መቀራረብን ለመፍጠርና የቤተ ክርስቲያን ህንጻት ለማከናወን እየተንቀሳቀሰ የሚገኘው የካቶ ኦሎምፒክ የዘንድሮ መርሃ ግብሩን ከሚያዝያ 23 እስከ 26 ድረስ የሚያደርግ ሲሆን በዕለቱም ሁሉም እንዲሳተፍ ጥሪ ቀርቧል።